ፕላኔታችን በብክለት ክብደት ሲቃ ያቃሰተች ነው። ጉዳዩ የነገ ስጋት አይደለም። በጤናችን በስነ ምህዳራችንና በምድር ላይ ስላለው ወደፊት ህይወት ላይ ተጽዕኖ የሚያሳድር የአሁን እውነታ ሆኗል። ስለ ብክለት ብዙ ጊዜ እንሰማለን። ነገር ግን መጠኑንና አስከፊ መዘዞችን ብዙም አንረዳም። ዛሬ ፕላኔታችንን ብክለት ምን ያህል እየጎዳ እንደሆነ ወደ ትክክለኛ እውነታ እንግባ። ርዕሳችን ወደ ሆነው ወደ ውሃ ብክለት ከመግባታችን በፊት ዋና ዋና የብክለት አይነቶችን ላይ ላዩን እንመልከት እስቲ። የአየር ብክለት በምንተነፍሰው አየር እንጀምር የአየር ብክለት የዓለምን ኢኮኖሚ በአመት ትሪሊዮን ዶላር በጤና እንክብካቤ ወጪዎችና በምርታማነት እጦት ሰበብ ያሳጣል በብዙ ትላልቅ ከተሞች አየሩን መተንፈስ በቀን ብዙ ሲጋራዎችን ከማጨስ ጋር እኩል እየሆነ ነው ጥቃቅን ብናኞች ወደ ሳምባችን ውስጥ ይገባሉ ይህም አስምን የልብ በሽታንና ካንሰርን ያስከትላሉ የእነዚህ የማይታዩ ገዳዮች በዝምታ ህይወትን እያጠፉና የጤና አጠባበቅ ስርዓቶችን በዓለም አቀፍ ደረጃ እያወኩ ነው የውሃ ብክለት የችግራችንን አስደንጋጭ መጠን የሚያሳየው የውሃ ችግር ነው። ራሳችንን እናስተካከል። ከ300 እስከ 400 ሚሊዮን ቶን የሚገመት ብክለት ወደ የዓለም ውሃ አካላት በየአመቱ ይገባሉ። ይህም የዓለምን ህዝብ ክብደት መጠን ወደ ወንዞቻችን፣ ሐይቆቻችንና ውቅያኖሶች በየአመቱ ከመጣል ጋር እኩል ነው። ይህ የኢንዱስትሪ ቆሻሻ፣ የግብርና ፍሳሽ፣ የፍሳሽ ቆሻሻንና በእርግጥም ፕላስቲክን ያጠቃልላል። የፕላስቲክ ብክለት በጣም ከሚታዩና አጥፊዎች መካከል አንዱና ዋናው ነው። በየአመቱ ከ8 ሚሊዮን ቶን በላይ ፕላስቲክ ወደ ውቅያኖስ ውስጥ ይገባል። በፓስፊክ ውቅያኖስ የተፈጠረው ግዙፍ የቆሻሻ መጣያ ፕላስቲክ ክምር ከቴክሳስ በእጥፍ ይበልጣል። የባህር ውስጥ እንስሳት ፕላስቲኩን ለምግብነት በመጠቀም ይሳሳታሉ። እናም ተጠላልፎ በረሃብ ወይም በውስጥ ጉዳቶች ይሞታሉ። ማይክሮፕላስቲክ በአሁኑ ጊዜ በሁሉም የባህር ፍጥረታት ውስጥ ይገኛል። ይህም የምግብ ሰንሰለቱን ወደ ላይ ይዞ ሲወጡ በሰው ጤና ላይ ተጽዕኖ ሊያሳድሩ ይችላሉ። የመሬት አፈር ብክለት ሌላው ወሳኝ ጉዳይ ነው። በየአመቱ በቢሊዮኖች ቶን የሚቆጠሩ ቆሻሻዎችን እናመነጫለን። አብዛኞቹ በቆሻሻ ማጠራቀሚያዎች የተተከማቹት ጎጂ ኬሚካሎችን ወደ አፈርና የከርሰ ምድር ውሃ ውስጥ ይለቃሉ። ከኢንዱስትሪዎች የሚወጣው መርዛማ ቆሻሻ መሬታችንን የበለጠ በመበከል በሰው ጤናና በአካባቢ ላይ አደጋን ይፈጥራል። የደን መጨፍጨፍ የመሬት መራቆትን በማባባስ የአፈር መሸርሸርና በረሃማነትን ያስከትላል። ቁጥሮች የሚያሳዩን አስደንጋጭ ሁኔታ ነው። ውጤቱም አስከፊ ነው። ግን አሁንም ተስፋ አለ። የብክለት ማዕበሉን መቀየር እንችላለን። ፍጆታችንን በመቀነስ ቀጣይነት ያለው አሰራርን በመደገፍ ለጠንካራ አካባቢ ጥበቃ ደንቦችን በመንደፍ ንጹህ ቴክኖሎጂዎች ላይ ኢንቨስት በማድረግና የድርጅት ተጠያቂነትን በማጽናት ፕላኔታችንን መፈወስ እንችላለን። እያንዳንዱ ድርጊት ምንም ያህል ትንሽ ቢሆን ለውጥ ያመጣል። ምድራችንን ለመበከል ሳይሆን ለመጠበቅ እንምረጥ። የወደፊቱ በኛ ላይ የተመሰረተ ነውና። ወደ ዛሬው ርዕሳችን እንግባ። የዛሬ ርዕሳችን የውሃ ብክለትን ይመለከታል። የውሃ ብክለትን በስፋት እንመለከታለን። ቀሪ ብክለት አይነቶችን በሚቀጥሉት ክፍሎች እንዲጠብቁን ይሁን። እነሆ ውሃ የፕላኔታችን ደም ነው። ለሁሉም ህይወት ያላቸው ነገሮች አስፈላጊ ግን ይህ ውድ ሀብት ሲበከል ምን ይሆናል? ዛሬ ወደ ጨለማ የውሃ ብክለት ጠልቀን እየገባን ነው። መንስኤዎቹን፣ ኬሚካላዊ ውጤቶቹንና በባህር ስነ ምህዳር ውስጥና በሰው ጤና ላይ ያለውን አስከፊ ተጽዕኖ እየመረመረን እንቆያለን። ይህ ማወቅ ያለበት ታሪክ ነው። የውሃ ብክለት የሚከሰተው ጎጂ የሆኑ ነገሮች እንደ ወንዞች፣ ሐይቆች፣ ውቅያኖሶችና የክርሰ ምድር ውሃ ያሉ የውሃ አካላትን ሲበክሉ ነው። ግን እነዚህ ንጥረ ነገሮች ምንድን ናቸው እና ከየት ነው የሚመጡት? የኢንዳስትሪ ቆሻሻ ብዙውን ጊዜ መርዛማ ሄቪ ሜታልስ፣ ኬሚካሎችና አሟሚዎችን ወይም ሶልቨንቶችን ይይዛሉ። የግብርና ፍሳሽ መዳበሪያ፣ ጸረ ተባይና የእንስሳት ዳሪን ይጨምራል። የፍሳሽ ማስወገጃ በሽታ አምጪ ተዋሲያንና አልጋል ብሉም ስሊያስከትሉ የሚችሉ ንጥረ ምግቦችን ያጓጉዛሉ። ፕላስቲኮች የባህር ሕይወትን ያስተጓጉላሉ። ጭራሽ አደገኛ ወደ ሆነው ወደ ማይክሮፕላስቲክም ይቀየራሉ። ብዙ የውሃ ብክለት በአይን የማይታይ ነው። ነገር ግን ኬሚካላዊ ባህሪያቸው ከፍተኛ ጉዳት ሊያደርስ ይችላል። ለምሳሌ መዳበሪያዎችን እንውሰድ። ሲሟማ ዩትሪፊኬሽን ሊያስከትል ይችላል። ይህ ስርዓተ ምህዳሩን በብዙ ማዕድናት የበለጸገ እንዲሆን የሚያደርግ ሲሆን፣ አልጌ ከላይ በመፍጠር ፀሐይ ወደ ውስጥ ዘልቆ መግባትን በመገደብ በውሃ ውስጥ ባሉ እንስሳት ላይ ጉዳት የሚያደርስ ሂደት ነው። ጸረተባይ መድኃኒቶች በውሃ ውስጥ ህይወትና በሰው ላይ አሉታዊ የጤና መዘዝ የሚያስከትሉ ሲሆን የመጠጥ ውሃ ይበክላሉ፣ እንዲሁም ውሃን ይመርዛሉ። ሌላው ሄቪ ሜታሎች ሲሆኑ የሰውና የባህር እንስሳትን የሚመርዙና ዲኤንኤ ሊጎዱ የሚችሉ ናቸው። የኢንዱስትሪ እንቅስቃሴዎች ዋነኛው የውሃ ብክለት ምንጭ ናቸው። ፋብሪካዎች ብዙውን ጊዜ ያልተጣራ ወይም በደንብ ያልተጣራ ቆሻሻ ውሃ ወደ ወንዞችና ሀይቆች ይለቃሉ። የሚፈጠረውን ትሬስ ለማስወገድ ብዙ ድካም ስለሚጠይቅ፣ ራዲዮ አክቲቭ ቁሶችም በጣም አደገኛ በካዎች ናቸው። እነዚህ ከላይ ጠቀስኳቸው ሁሉ በጣም አደገኛና ለብዙ ሰዎችና የባህር ህይወት ጎጂ የጎንዮሽ ጉዳቶች የሚያስከትሉ ናቸው። ግብርና ለምግብ ምርት አስፈላጊ ቢሆንም ዋነኛው የውሃ ብክለት ምንጭ ነው። መዳበሪያዎች፣ ጸረ ተባይ መድኃኒቶችና የእንስሳት እዳሪዎች ሁሉም የውሃ መስመሮችን ሊበክሉ ይችላሉ። አልጌዎች፣ እነዚህም አድናት ይመገባሉ እና የውሃ ላይ ሽፋንን ይፈጥራሉ። የፀሐይ ብርሃን ወደ የውሃው አካል ወለል ላይ እንዳይወርድ ይከለክላሉ። ይህም ዩትሪፊኬሽንን ያስከትላል። ጭራሽ አንዳንድ ጸረ ተባይ መድኃኒቶች የእንስሳትን ነርቭ ለማጥቃት የተነደፉ ሲሆኑ ሽባነትን ሊያስከትሉ ይችላሉ። ያልተጣራ ፍሳሽ ሌላው በተለይም በማደግ ላይ ባሉ ሀገራት የውሃ ብክለት ምንጭ ነው። እነዚህ አደጋዎች በሕዝቡ ላይ ብዙ ጉዳት ያስከትላሉ፣ ምክንያቱም በጣም ተላላፊና ለመቆጣጠር አስቸጋሪ ስለሆኑ። ይህን ሁሉ ለማስቀረት አንዱ መንገድ ትክክለኛ ፍሳሽ ማስወገጃ ዘዴ ነው። የፕላስቲክ ብክለት በጣም በስፋት ከሚታዩ ውሃ ብክለት አይነቶች አንዱ ነው። በየአመቱ በሚሊዮን ቶን የሚቆጠር የፕላስቲክ ቆሻሻ ወደ ውቅያኖሶች ይገባሉ። ፕላስቲኮች በስብሰው አይጠፉም፣ በጊዜ ሂደት ወደ ትናንሽ ቁርጥራጮች ይቀየራሉ። ሆኖም እነዚህ ከትላልቅ ፕላስቲኮች የበለጠ አደገኛ ናቸው። በሚያሳዝን ሁኔታ ፕላስቲክና ስነ ምህዳር ተቃራኒ ኃይሎች ናቸው። ፕላስቲክ ከሞላ ጎደል ሁሉንም የስነ ምህዳር ስጋቶች በመቋቋም የበላይ ነው።